እንደምናላችሁ ውድ ቻናላችን ተከታታዮች፣ ይህ የሲቢሲ ንቃት ፕሮግራማችን ነው። ዛሬ ደግሞ በሰለሞን ኃይለ ማርያም ከተጻፈው የኑሮ ስንቅ ከሚለው መጽሐፍ ካነበብነው ልናጋራችሁ ወደናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደውል ምልክቷን በመጫን ከሲቢሲ የሚወጡ አዳዲስ መረጃዎችን በቶሎ ያገኙ እንላለን። አብራችሁን ቆዩ። እውነታን መጽናት መቀበል ጤናማ ህይወትን በመምራት ብስለታችንን ጥልቅ ለማድረግ እንዲሁም ችግሮቻችንን ለመቋቋም የሚረዳን ሌላኛው የስነ ስርዓት አካል እውነታን በጽናት መቀበል ነው። የዓለም እውነታ በጥልቅ በተረዳን ቁጥር በህይወት የሚያጋጥሙን ችግሮች ለመቋቋም ይበልጥ ጥንካሬ እናገኛለን። ስለ ዓለም በሚገባ ካልተረዳን በሀሰት እንጭበረበራለን፣ እንደናገራለን። ችግሮች ሲያጋጥሙን እንሸበራለን። የምናሳልፋቸው ውሳኔዎችም ብልሃት የጎደላቸው ይሆናሉ። ስለ ዓለም እውነት ያለን እውቀት በምሳሌ ሲታይ በድርድር ሊሰፋ እንደሚችል ድንበር ወይንም ካርታ ማፕ ነው። ካርታው ትክክል እና አስተማማኝ ከሆነ በአጠቃላይ የት እንዳለን ማወቅ እንችላለን። ወዴት ለመሄድ እንደፈለግን ከወሰንን በመረጠው መንገድ እንዴት መሄድ እንደምንችል እናውቃለን ማለት ነው። ካርታው ሀሰተኛና አስተማማኝ ያልሆነ ከሆነ በአጠቃላይ ጠፍተናል ለማለት ይቻላል። ይህ ግልጽ ሆኖ እያለ ብዙ ሰዎች ስለ ዓለም ያላቸውን እውቀት ለማስፋት ሲጨነቁ አይታይም። መንገዱ እንዲህ በዋዛ ስለማይገኝና ደክመው ለማግኘት ስለማይፈልጉ የዓለምን እውነታ ለመረዳት ብዙ ሰዎች አይጥሩም። በመሰረቱ ሁላችንም ስንወለድ ስለ ዓለም እውነታ ተገንዝበን አልተወለድንም። የዓለም እውነታ በአእምሯችን የምናደራጀውና ካርታ የምንሰራለት ራሳችን ነን። ይህን ለማድረግ ደግሞ ጥረትን ይጠይቃል። አንዳንዶች ስለ ዓለም እውነት ለማወቅ ያላቸው ፍላጎት ገና በጎልማሳነታቸው ይሟሻል። እነዚህ ሰዎች ስለ ዓለም እውነት ያላቸውን አመለካከት ጠባብና የተሳሳተ ይሆናል የህይወት ካርታ ድንበራቸውም የተዛባና አነስተኛ ሆኖ ይዘልቃል። ብዙዎች ሰዎች ግን ስለ ዓለም እውነት በአእምሯቸው ካርታ መስራታቸውን የሚያቆሙት በመካከለኛው እድሜ ላይ ነው። እነዚህ ሰዎች ስለ ዓለም እውነት ያላቸውን እውቀት በቂና ትክክል፣ እንደውም እንደ ፈጣሪ ቃል የማይጨመር የማይቀነስ አድርገው ስለሚወስዱት ለአዳዲስ መረጃዎች ፍላጎት ያሳዩ። ይሁንና ጥቂት የታደሉ ሰዎች እስከ ህይወታቸው መጨረሻ የዚህን ዓለም ድብቅ ምስጢርና እውነት ፈልገው ለማግኘት ሲጥሩ ይታያሉ። እነዚህ ሰዎች በየጊዜው አዳዲስ መረጃን በማገናዘብ ከዚህ በፊት ያላቸውን እውቀት እንደገና ትርጉም በመስጠትና ዓለምን ይበልጥ በመገንዘብ የዓለምን እውነታ ይደርሱበታል። በአእምሯችን የዓለምን እውነታ ካርታ ስንሰራ ዋነኛው ችግር ከባዶ መነሳታችን ብቻ ሳይሆን በየጊዜው ያለንን እውቀት መከለሱም ላይ ነው። ዓለም የማያቋርጥ ለውጥ ላይ ነች። በመሆኑም በአእምሮአችን የቀረጽነው የዓለም እውነታ ካርታ ትክክለኛ መሆኑን በየጊዜው ማረጋገጥ አለብን። ይህንን ለማድረግ ሳንታክት በአእምሮአችን ያጠራቀሙነውን እውነት እየከለስን አዲስ ካገኘነው መረጃ ጋር ማጣጣም ተገቢ ይሆናል። መንግስት ይመጣል፣ መንግስት ይሄዳል። ቴክኖሎጂ አልተስፋፋም ነበር፣ አሁን ግን እየተስፋፋ ነው። በህይወት ዘመናችን እንኳን ስንቱ ነገር ተለወጠ። ልጅ ሳለን የቤተሰቦቻችን ጥገኛ አቅመ ቢስ ነበር። ጎልማሳ ስንሆን አቅማችንን ልናዳብር እንችል ይሆናል። ሆኖም ስንታመምና ስናረጅ ተመልሰን አቅመ ቢስ ጥገኛ እንሆናለን። በሽምግልና ዘመናችን የሚጦረን ልጅ ሲኖርና ሳይኖር ዓለም አንድ አይደለም። ልጆቻችንን ስናሳደጋቸውና ጎልማሳ ሲሆኑ ብዙ ልዩነት አለ። ሀብታም ሆነንና ድሃ ሆነን ዓለም በእኩል አታስተናግደንም። በአሁኑ ጊዜ በየቀኑ አዳዲስ መረጃ እንዳሸን እየፈሉ ነው እነዚህ መረጃዎች በቅጡ ከተጠቀምንባቸው ብዙ የምናውቀውን ነገር እንደገና መከለስ እንዳለብን ያስገነዝቡናል። አልፎ አልፎም ቀድሞ በአእምሯችን ቀርጸን ያቆየነውን የእውቀት ካርታ መሰረዝ እንዳለብን ያስታውሱናል። ለአመታት ዋጋ ሰጥተን በአእምሯችን ያዳበርነው የእውቀት ካርታ መሰረዝ ቀላል አደለም። ይህንን ማድረግ ስቃይ ወይንም ሕመም የፈጠረብን እስኪመስለን ድረስ ይሰማናል። የሰው ዘርን የሚፈታተነው ዋናው የህመሙ ምንጭ ይኸው ነው። አንድ ሰው በረጅም ጊዜ ከብዙ ጣውረድ በኋላ ስለ አለም እውነት በአእምሮ በአምሮ የቋጠረውን እውቀት ትክክል አይደለም፣ እንደገና በስፋት መመልከት ያስፈልጋል የሚል መረጃ ቢያጋጥመው ምን ይሰማዋል? ይህ ሁኔታ ብዙዎቻችንን ሊያስፈራን ይችላል። ብዙዎቻችን ብዙ ጊዜ እንዲህ አይነት አጋጣሚ ሲፈጠር እንዳልሰማን እንዳላየን ሆነን እውነታውን ቸል እንለዋለን። አንድ መረጃ ትክክለኛ እንደሆነ እያረጋገጥን በአእምሯችን ካለው እውቀት ጋር ስለሚጋጭ ብቻ በቸልተኝነት ማለፍ ለአእምሮ ጤና መልካም አይደለም። እድገትም አያመጣም። አንዳንዶቹ እንደዚህ ያለን መረጃ ሐሰተኛ ነው፣ አደገኛ ነው፣ የሰይጣን ስራ ነው ወዘተ በማለት ያወግዙታል። አንዳንዶቻችን እንደዚህ ያለውን መረጃ እንዋጋዋለን። መረጃዎቹን በማንቋሸሽ ወይንም በማዛባት ሌሎች የእኛን ፈር እንዲከተሉ እናስገድዳለን፣ እናስጨንቃለን። ውድ የቻናላችን ተከታታዮች ስለተከታተላችሁን እጅግ አድርገን እያመሰገንን በቀጣይ በሌሎች ፕሮግራሞች እስከምንገናኝ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደውል ምልክቷን በመጫን ከሲቢሲ የሚወጡ አዳዲስ መረጃዎችን በቶሎ ያገኙ። ቸር ቆዩልን።